ለሁለተኛ ጊዜ የሚከበረው እዚህ አዲስ አበባ ውስጥ ይከወናል። ኢትዮጵያ የክላይሜት ሰሚትን እንድታዘጋጅ የተመረጠችበት ዋነኛው ምክንያት በክላይሜት ፈርቀዳጅ አሪያ ስራ መስራቷ በሁሉም ወንድምና እህት ህዝቦች በመታመኑ ነው። ታዲያ እርዳታን ካቋረጥን ለዓለም የምግብ ሳሚት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 ትሩፋቶች ያስገኘና ያሉት ስራ ነው። በአፍሪካ በጣት የሚቆጠሩ ትላልቅ ስራዎች ተሰርተው ከሆነ ከእነዚያ መካከል አንዱ የግሪን ሌጋሲ ነው። የግሪን ሌጋሲ ታላቅ ስራ የሚያደርጉት ሶስት መሰረታዊ ጉዳዮች አሉ። አንደኛው ለተከታታይ ዓመታት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 ይሄን ያዘጋጀ እጅ፣ ያሰቡ አእምሮዎች፣ የደከሙ ኢትዮጵያውያን በሙሉ ምስጋና ይገባቸዋል። እኛም ወግ ደርሶናል። እንኳን ደስ ያላችሁ። አመሰግናለሁ።